ሰላምና ጤና ባላችሁበት ቦታ ይብዛላችሁ፣ የተወደዳችሁ ቤተሰቦች እንዴት አላችሁ? ሁሉ መልካም ነው ወይ? እንግዲህ በዛሬ መርሃ ግብራችን በርካታ ወጣቶች ደስታ ቢስ እንዲሆኑና ሰላማቸውን ያጡ ነሆለል ወጣት እንዲሆኑ የሚሰራበትን አንዱን መንገድ እናነሳለን። ያም ደግሞ ሶሻል ሚዲያ እስፔሻሊ ቲክታክ ቲክቶክ የሚባለው ፕላትፎርም ያመጣብን በጣም በጣም ብዙ በሽታዎች አሉ። ከነዛ ውስጥ አንዱ ነው ምናነሳው። ያም እዛ ፕላትፎርም ላይ ያሉ በስመ ካፕል አጅሪትና አጅሬ ምናምን በሚባል ስሞች የሚሰሩ ቪዲዮዎች፣ ወጣቱ ኃላፊነትን የሚጠላ የራሱን ሕይወት ከሰው ጋር እያወዳደረ ደስታ ቢስ እንዲሆን፣ በቀኑ መጨረሻ የራሱን ሕይወት የሚጠላ ሶሻል ሚዲያ ላይ ተዘብዝፎ የሚውል አላማ ቢስ እና አጋነንት በቀላሉ አክሰስ የሚያደርገው ወጣት እንደሚያደርጓችሁ በማስረጃና በማስረጃ ብቻ አሳያችኋለሁ ወገኖች። ታዲያ ምን ያሎቻችሁ ሲንግል ናችሁ? ምን ያሎቻችሁ በፍቅር ግንኙነት ውስጥ ናችሁ? ምን ያሎቻችሁ አግብታችኋል? መንገድ ላይ ያላችሁ አላችሁ ወይ? እስከ ቪዲዮ መጨረሻ ድረስ ተከታተሉት የሆነ ነገር ትጠቀማላችሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብና ላይክ በማድረግ ይህንን ድንቅ ቤተሰብ ይቀላቀሉ። 30 ሺ ያልፈናል። አመሰግናለሁ ። ታዲያ ወገኖቼ ምን ያህሎቻችሁ ይህንን ታውቃላችሁ? ኢትዮጵያ ውስጥ ከሚመሰረቱ ትዳሮች ውስጥ 28 ፐርሰንት የሚሆነው ትዳር በተመሰረተ በአምስት ዓመት ጊዜ ውስጥ እንደሚፈርስ 34 ፐርሰንት የሚሆነው ትዳር ደግሞ በተመሰረተ በአስር ዓመት ውስጥ ብትንትኑ እንደሚወጣ ይሁላችሁ። ወገኖቼ ሰይጣን ወጣቱን ለማጥመድ ከሚጠቀምባቸው ትላልቅ የሚላቸው መረቦች ውስጥ አንደኛው በኢንተርቴይንመንት ዓለም ውስጥ እነሱን ዘፍቆ አስምጦ ሲያበቃ አላማቸውን የረሱ ከመዝናናትና ከመደሰት ውጪ ሌላ ነገር ማድረግ የማይፈልጉ የደስታና የምቾት ሱሰኛ የሆኑ ወጣቶች እንዲበዙ እንዳደረገ ሁሉ ሌላኛው ደግሞ ወጣቶችን የሚያገኝበት ለወጣቶች በጣም ሴንሲቲቭ የሆነ ኢሹ ሪሌሽንሽፕ ነው ወገኖች። ስፔሻሊ ደግሞ ከተቃራኒ ፆታ ጋር ያለ ሪሌሽንሽፕ ማለት ነው። ሪሌሽንሽፕ ኢንግሊሽ ሳምሃ ሲንግል እንደሆን አስታወቀ። ታዲያ ወገኖቼ ቅድም የነገርኳችሁ ቁጥር 28 ፐርሰንትና 34 ፐርሰንት ነው ዲቮርስ ሬቱ ኢትዮጵያ ውስጥ ያልኳችሁ፣ ምናልባት አሁን ባለንበት አሁን ስፔሲፊካሊ አሁን ባለንበት ዘመን ቢጠና ሄ ሶሻል ሚዲያ በጣም ራይዝ ባረገበት ጊዜ ቢጠና ቁጥሩ ከዚህ በላይ እንደሚሆን በጣም እርግጠኛ ነኝ። ምክንያቱም እናንተ እንኳን በግላችሁ በጣም የት ይደርሳሉ የተባሉ ዛፎች ቀበሌ ሲቆርጣቸው አይታችኋል አይደል? ምን ማለት ነው እንግዲህ በጣም የሚመሰገኑ እነሱማ ፍቅራቸው በቃ ፍቅር ፕላስ ነው የተባለላቸው ሰዎች በቀኑ መጨረሻ ዓይንሽ ላፈር ሲባባሉ ተመልክተናል። በትዳር ውስጥ መለያየት ያለ ነው፣ የትም ሀገር አለ። ነገር ግን ወጣቱ ወገኖቼ ይሄ የማይጨበጥ ዓለም ወይም ደግሞ ሱፐርፊሻል የሆነ ስቴጅ የሆነ ድራማዊ የሆነ የትዳር ግንኙነት እየጀመረ ያለበት ዋነኛው ምክንያት ከታች ሲመጣ ገና ይሄ ለትዳር ሀሳብ ሲጀምር ገና ሀሳቡን የሚሰጡት ሶሻል ሚዲያ ላይ ያሉ ሶኮልድ ምንድን ነው ካፕል ኢንፍሉንሰር ኢንፍሉንሰር እነሱ ናቸው ታዲያ። እህቶቻችንም ሶሻል ሚዲያ ላይ ያሉ ካፕሎችን ተመልክተው ሲያበቁ ወንድሞችም እነሱን ተመልክተው ሲያበቁ፣ እነሱ ባሳዩን ድራማ የእኛን እውነተኛ ህይወት ለመመስረት ስንሞክር በቀኑ መጨረሻ ይጋጫል ወገኖቼ። ምክንያቱ ምክንያቱም እነሱ የሚሰሩት ድራማ ነው። ህይወት ደግሞ ድራማ አይደለችም። እነሱ የሚያሳዩን ቀላል ነው። ህይወት ደግሞ ቀላል አይደለችም። ታውቃላችሁ ወገኖች በዚህ ምድር ላይ ሰው ሆናችሁ ስትኖሩ ባይ ዲፎልት ያላችሁት ውጊያ ውስጥ ነው። ለዛ ነው ቃል እግዚአብሔር ሲናገር የሰው ልጅ ህይወት ይላል በምድር እያለ ተድላ ነው ደስታ ነው ፌሽታ ነው አይልም። የሰው ህይወት በምድር ካለ ሰው ከሆናችሁ ማለት ነው ብርቱ ሰልፍ ውስጥ ነው ያላችሁት ይለናል። ሰልፍ ማለት ውጊያ ማለት ነው ወገኖች። ስለዚህ የሆነ ተዋጊ ሜንታሊቲ ከሌላችሁ፣ ፋይተር ካልሆናችሁ፣ ወይም ደግሞ ህይወት ታፍ እንደሆነች ካልገባችሁ በሁሉ ነገር ቪክቲም ነው የምትሆኑት። ተጠቂ ነው የምትሆኑት። ምንም ቦታ ግቡ፣ መጨረሻ የምትወጡት እናንተ ናችሁ። ታዲያ ወገኖቼ ወጣቱን በዚህ አስተሳሰብ ዳቢሎስ ብዙ አይነት ውጥንቅጦ የወጣ ህይወት ውስጥ ከቶታል። ምናልባት ዛሬ የተወሰኑትን ፖይንቶች እናንሳና የሆነ ነገር እንማማር ብዬ ነው ይህንን ሀሳብ ያመጣዋት ማለት ነው። እንግዲህ ወገኖች በዓለማችን ላይ በየአመቱ ከሚወጡ ሪፖርቶች ውስጥ አንደኛው ወርልድ ሀፒነስ ሪፖርት ነው። ይሄ ምን ማለት ነው? በዓለማችን ላይ ያሉ ሀገሮች ምን ያህል ደስተኛ ናቸው የሚለው ይጠናል። ብዙ አይነት ሳይዶች ታይተው ማለት ነው። ታዲያ ዝርዝር ሲወጣ ከአንድ እስከ መቶ አርባ ሰባት ወጥቷል። በዚህ በሀያ ሀያ አምስት ና ኢትዮጵያ ሀገራችን እምዬ ኢትዮጵያ እኔ ሀገሬን በነገራችን ላይ በጣም ነው መወደው እምዬ ኢትዮጵያ ከመቶ አርባ ሰባት ሀገር በአለማችን ላይ ካሉ ደስተኛ ሀገሮች እንግዲህ አንደኛ ሲሆን በጣም ደስተኛ ነው፣ መቶ አርባ ሰባተኛ ሲሆን ደግሞ ደስታ የሚባለውን ነገር ራሱ በዜና እንኳን ሰምቶታ አያውቁም ነው ወገኖች ላ ኢትዮጵያ ስንተኛ ናት ብላችሁ ታስባላችሁ? ያው ኢትዮጵያ ከአንድ እስከ አስር ምናምን እንደማትሆን መቼስ እርግጠኛ ናችሁ። ከአንድ እስከ ሃምሳ ስናት አይደለችም። ከሃምሳ እስከ መቶ ስናት አይደለችም። ከመቶ አርባ ሰባት አገር ውስጥ ወገኖቼ መቶ ሰላሳ ሁለተኛ ነው የተቀመጥነው። መቶ ሰላሳ ሁለተኛ ይሄ በጣም ሪያሊስቲክ የሆነ ጥናት ነው ብዬ ነው ማስበው እኔ ምክንያቱም ራሳችሁን ተመልከት ውስጥ የወገኖቼ አሁን የጥናት ምናምን አያስፈልጎ ደስተኛ ናችሁ ቢወጣችሁ ወጣት ከሆናችሁ በተለይ ደግሞ ያላገባችሁ ወይ ደግሞ አግብታችሁም ይሄ የትዳር ፈርስት ፌዝ ላይ ያላችሁ ሰዎች ምናልባት ያው ካገባ በኋላ ልጅ ስትወልድ ምናምን ብዙ የሚያሳስቡ ነገሮች ልጆች ጋር ስለሚሄዱ የራስን ዓላማ በልጆች ትቀየርና ያንተ ህይወት ቢያበቃለትም በልጆች ህይወት እየተደሰትክ ልትቀጥል ትችላለ። ምናልባት ግን ሲንግል ከሆናችሁ አሁን ይሄ ተፍተፍ የምትሉበት እድሜ ላይ ካላችሁ በቃ ይሄ ወጣት ነኝ ብላችሁ የምታስቡ ከሆነ ደስተኛ ናችሁ፣ በህይወታችሁ ላይ ደስተኛ ወጣት ማግኘት በዚህ ሰዓት ልክ ቀይ እንቁን እንደማግኘት እየተቆጠረ ነው ወገኖቼ። ምክንያቱም ብዙዎቻችን የሆነ ዊያርናት ሀፕ ያደለ በህይወታችን ላይ ወገኖጄ፣ ብዙ የሚጎለን ነገር እንዳለ ብዙ ቦታ መድረስ እያለብን ነገር ግን ሳንደርስ ወደ ኋላ እንደቀረን ማለት፣ እድሜያችን እዚህ፣ አቺቭመንታችን ደግሞ እዚህ ይገባቸዋል። ምን እያልኩ እንደሆነ አደለ? ብዙ ጊዜ እኔ ተሰምቶኝ ያቃለ ስሜት ስቲል አሁንም ይሰማኛል። አንዳንዴ በጣም ርቄ ወደ ኋላ የቀረው ይመስለኛል ከቢጤዎቼ ጋር ሴን ሳወዳድር ማለት ነው። ስመለከታቸው ምናልባት እኔ የምፈልገው ነገር እነሱ እጅ ላይ በቀላሉ ሲገባ ሳይ። ይህን ስሜት ምናልባት ብዙዎቻችሁ ትጋሩኝ ይሆናል። ታዲያ አስቡት ወገኖቼ በፈረንጆቹ በ2023 የተጠና አንድ ጥናት እንደሚናገረው ኢትዮጵያ ውስጥ ካሉ በሰዓቱ ከነበሩት አይ ቲንክ 120 ሚሊዮን እንደዚህ አካባቢ ከሚሆን ህዝብ ነው ይሄ ጥናት የተጠናው፣ እና 58 ሚሊዮን በላይ የሚሆነው ኢትዮጵያ ውስጥ ያለው ሰው እድሜው ከ18 ዓመት በታች ነው። ይሄ ማለት ወገኖቼ በፐርሰንት አፕሮክሲሜትሊ ሲሰላ ከ48 ፐርሰንት በላይ የሚሆነው ኢትዮጵያዊ ማለት ነው። ከነዚህ ውስጥ ደግሞ ወገኖቼ 13 ሚሊዮን በላይ የሚሆኑት እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ናቸው ማለት ነው። ምን እያልኳችሁ ነው መሰላችሁ ወገኖቼ ላች አብዛኛው ህዝብ ገና ልክ እንደ ነጭ ሉክ እንደ ነጭ ወረቀት ወገኖቼ ብዙ ነገር ሊጻፍበት አእምሮውን ከፍቶ ማህበረሰቡን፣ አገሩን ሶሻል ሚዲያ ላይ ያሉ ነገሮችን የሚመለከት ፕሮግራም ሊደረግ ፕሮግራሚንግ ሊጫንበት እድሜው የበቃ ወጣት ነው ነው ምላችሁ። ስለዚህ እነዛ ወጣቶች ላይ ምን ትጭናላችሁ? ያ ወጣት ነገ አድጎ ምን ይሆናል የሚለውን ይወስናል ወገኖቼ። አንድ በጣም አስደናቂ አባባል አለ ወገኖቼ፣ ምናልባት ሰምታችሁት ይሆናል። ከተሳሳትኩ አርሙኝ። በጣም ታፍ ጊዜ ወይም ደግሞ በጣም ከባድ የሚባሉ ጊዜያት በጣም ጠንካራ የሚባሉ ሰዎችን ይፈጥራል ጠንካራ የሚባሉ ሰዎች ደግሞ በጣም ከጥንካሬያቸውና ከትጉነታቸው የተነሳ ቀላልን ጊዜ ይፈጥራሉ ማለት ነው። ቀላል ጊዜ ደግሞ ሩቲኑ እንደዚህ ነው። ቀላል ጊዜ ደግሞ ልፍስፍስ ሰዎችን ይፈጥራል። ከዛ ልፍስፍስ ሰዎች ደግሞ ከባድን ጊዜ ይፈጥራሉ ይባላል። አሁን ያለንበት ዘመን ወገኖቼ ምናልባት አባቶቻችን ኢንፋክት ረዥም ጊዜ የሚሄድ ባይጠበቅብን የእኛ እናትና አባት እድሜያችሁ ሀያ ቤት ምናምን ከሆነ እናትና አባቶቻችን ያሳለፉት ጊዜ እኔ አደል አብዛኛው ኢትዮጵያዊ። እኔ ለምሳሌ እናቴ ለፍታ ነው ያሳደገች። አብዛኛው ኢትዮጵያዊ የሆነ ከባለጠጋ ቤት ቤት አደለም ይመጣ ከቤተ መንግስት አደለም ይመጣ ነው። እናት አባቶቻችን ምናልባት ሳይማሩ ያስተማሩን ሳይበሉ ያበሉን ሰዎች ነን። እዚህ ጋር ይቆም ነው። ታዲያ እነሱ ለፍተው ጥረው ግረው ያው ባቅማቸው የነሱን ሀርድ ታይም ለእኛ ኢዚ አድርገውልናል። ኢዚ ታይም ስላችሁ ያው ኑሮ አሁን ቀላል ነው ምናምን እያልኳችሁ ባይሆንም ኮምፔርቱ አባትና እናቶቻችን ካሳለፉት ህይወት አንጻር ይሄ በሀገር ደረጃ ያለውን የፖለቲካል ኢሹ ምናምን አታንሱት፣ ግን ፐርሰናል ህይወታቸውን ስትመለከቱት ከአባት ይልቅ የተሻለ ህይወት እየኖርክ ያለው አንተ ነህ። ከእናት ይልቅ የተሻለ ህይወት እየኖርክ ያለው አንተ ነህ። አንቺም እንደዚሁ። ታዲያ እናትና አባቶቻችን ለፍተው እጃችን ላይ ያስገቡት ይሄ ምናልባት አሁን ምግብ መብላት ለእኛ ትምህርት ቤት መማር ቀላል የሚባል አይነት ነው አይደል? ኮምፔርቱ አወር ፓረንትስ ማለት ነው ወገኖቼ። እነሱ ያንን ህይወት እኛ እጅ ላይ አስቀምጠውልን ሲያበቁ እኛ ደግሞ ወገኖቼ ትጉና ጠንካራ የሆኑ ቤተሰቦቻችን ለእኛ የሰጡንን ቀላል የሚባል ሶኮልድ ቀላል የሚባል ጊዜ ወገኖቼ ምን እያረግንበት ነው ሲባል የራሳችንን ህይወት ለራሳችን እንዲሁም ደግሞ ከኛ በኋላ ለሚመጣው ትውልድ በጣም መከራ አዊ የሆነ ህይወት ችግር አዊ ከባድ አዊ የሆነ ህይወት እያደረግንበት ነው ወገኖቼ። ለዛ እኮ ነው ወገኖቼ ብዙ ደስተኛ ወጣት የማታገኙት እኮ። እውነቱን ከነገሯችሁ ቀርበው እውነቱን ከነገሯችሁ ደስተኛ ከሚሆኑባቸው ሰዓታቶች ይልቅ የሚያዝኑበት፣ የሚጨነቁበት፣ ድባቴ ውስጥ የሚገቡበት ጊዜ በጣም ይበዛል። ይሄ ደግሞ ግልጽ ነው ወገኖቼ አይደለም በአለም እየተጨማለቃችሁ ሶሻል ሚዲያ ላይ ረዥም ጊዜ እያሳለፋችሁ ደስ ያላችሁን ነገር እያደረጋችሁ ይቅርና መንፈሳዊ ለመሆን እየሞከራችሁ አምላካችሁን እየወደዳችሁ ወደሱ እየተጠጋችሁ ብዙ ፈተና ፈተና ነው ያለው ወገኖቼ። ፈተና ሆነብኝ። ቃሉ ራሱ ወገኖቼ ይመራል፣ ያን ገሸግሻል። ምን እያልኳችሁ ነው? ላይፍ ኢስታፍ በቃ ወገኖቼ፣ ህይወት ከባድ ናት። የሀፍቱ ዌክፕ ነው ሆንኮ፣ ወንድም ምን አለበት? ታዲያ ወገኖች ካስታወሳችሁ ከዚህ በፊት ፎሞ ስለሚባል አንድ ሳይኮሎጂካል በሽታ ወጣቱ በጣም እየተጠቃበት ስላለ በሽታ አውርቻችሁ ነበር እና ምንድነው ፎሞ ማለት? አብሪቬሽን ነው ምህፃረ ቃለው ፊር ኦፍ ሚሲንግ አውት። ይሄ ማለት ሰዎች የሆነ መልካምን ጊዜ እያሳለፉ እንደሆነ ሶሻል ሚዲያ ላይ ፖስት ሲያደርጉ አንተ ገና ኪስህ ውስጥ ሀምሳ ብር ነው ያለው እነሱ ግን የሀምሳ ሺ ብር እቃ ዝም ብሎ ሲገዙ ስታይ ዛሬ ከቤቢ ጋር ትንሽ ወጣ ብለን ብለው ሀምሳ ሺ ብር ለእራት አጥፍቶ ሲገቡ አንተ ግን ሀምሳ ሺ ብር ራሱ በፎቶ እንኳን ተመልክተ ሳታክ ስትቀር እነሱን ስትመለከታቸው የሚሰማ ስሜት ነው ። መቼም እዛ እንደማትደርስ ማንም እንዳልሆንክ ጠራ እንደሆንክ አምላክ እነሱን ያሰበ አንተን የረሳ ሲመስል በራስህ ተስፋ የምትቆርጠው ስሜት ነው። ፎሞ ይሉታል ማለት ነው ወገኖች። ታዲያ ወገኖቼ፣ እስቲ እናወራ። ሶሻል ሚዲያ ላይ፣ ቲክታክ ላይ ያሉ ካፕሎች ምንድን ነው እንድምታቸው? ምንድን ነው እንድምታንቸው? እኔ በጣም የሚያስቀኝ ነገር ሰው ዋሽቶ ሰው ፊልም ሰርቶ ሲያበቃ እውነተኛ ኑሮውን እንደሚያሳየን ሲነግረን እንደማይወደን እንደማያስብልን፣ ነገር ግን የእኛን አይንና አቴንሽን ተጠቅሞ ገንዘብ መስራት እንደፈለገ ነው የሚገባኝ። እኔ አያችሁ፣ ሶሻል ሚዲያ ላይ የምትመለከቱት በነገራችን ላይ 95 ፐርሰንት በላይ የሚሆነው ነገር ፌክ ነው። ኢንክሉዲንግ ፕራንኮች፣ የምታያቸው ፕራንኮች። መቼስ የእኛ ሀገር ህዝብ ያው ያው የዋህ ነው አይደል ወገኖቼ የዋህንን ተነጋግረው ካሜራ አዘጋጅተው እንደሚቀርጹት እንኳን አናስብም የሆነ ነገር ስናይ የእውነት ነው ይመስል ወይኔ ምናምን እንላለን ይህ ያው ከየዋህነታችን የመነጨ ነው ነገር ግን የየዋህነት ሲበዛም ጅልነት ይሆናል አይደል ወገኖቼ ምክንያቱም ጅልነት ከበዛ እናንተ ህይወት ውስጥ ብዙ ነገር ትጎዳላችሁ ጅል ስድብ አይደለም ወገኖቼ የላይፍ ስታይ ያለው ከዛ ውጣ ነው እያልኳቸው ያለው ታዲያ ሶሻል ሚዲያ ላይ ያሉ ሶኮልድ ካፕሎች የተጋቡትም ፍቅረኛ የሆኑትም እንዲሁም ደግሞ ገና ለመጋባት ሽማግሌ የሚልኩትም ሴቶች ሴቶች ደግሞ ተሰብስቦ የሚያከብሩትም ይሄ አንዳንድ ኢትዮጵያዊነት የሌለባቸው ባህላቶች፣ አሁን እኮ ገሮቼ አሁን አሁን ላልን ነው ስፔሻሊ ለወንዶች እኮ ገሮቼ በጣም ከባድ ጊዜ እየፈጠራችሁብን ያላችሁት ወጣቶች፣ አድቡ አድቡ፣ በእናታችሁ አሁን ለማግባት ስታስብ እኮ ማንን ነው ማገባው ብለ ከማሰብ በላይ ስንት ድግስ እንደምደግስ ስታስቦ ራሱ ቢቀርስ ትላለ። ቅም እንዴ! ምንድን ኢትዮጵያ ጃንደረባ ለምን አደ ደሰከ እንዳል ሁለተኛ ኢትዮጵያ ጃንደረባ አልሆንም ያስብላል። ለምን መሰላችሁ? መጀመሪያ ፕሮፖዝ ማድረግ አለብ፣ ቀለበት ማድረግ አለብ። እንግዲህ እንደዛ ካላረክ፣ ያው ሴቶቻችንም ሶሻል ሚዲያ ላይ ተጥደው ስለሆነ የሚውሉት የሚያዩት ነገር ጭንቅላቶች ውስጥ እንደ ፕሮግራሚንግ ተቀምጧል በቃ የሆነ ወንድ ከወደደሽ አደለም ቀለበት ራሱን ኮ ሊሰጥሽ ነው። ታዲያ ቀለበት ምን አላት? ተጫጭሮም የሆነ ተፈላልጦም ቢሆን ቀለበት መግዛት አለበት የሚል አይነት እንድምታ አለ። ምናልባት ለሴቷ ቀለበት መስጠት ችግር ላይኖር ይችላል። ቢሰጣትም መልካም ነው። ነገር ግን ይላቸው ሶሻል ሚዲያ ላይ የምትመለከቷቸው ሰዎች ስፔንድ የሚያደረጉትን ገንዘብ እኛ ኪስ ውስጥ ላይኖር ይችላል። እንደምታውቁት ኢትዮጵያ ውስጥ አቬሬጅ ደሞዝ አቬሬጅ የአንድ ኢትዮጵያዊ ደሞዝ ሰባት ሺህ ብር ነው። ብዙ ሰው ደግሞ እስከ ሰባት ሺህ ብር በታች ነው የሚያገኘው። ወገኖቼ አይደለም ለፍቅረኛው የሆነ ቀለበት ገዝቶ የሆነ ሆቴል ተከራይቶ አበባ አስጎንጉኖ ጓደኞቿን ሳታቅ ጠርቶ ጥሩ ቀሚስ፣ ሱፍ ምናምን ካሜራማን አርጎ ድግስ ሊደግስ ይቀርና ከባድ ነው። ታዲያ ወገኖቼ ይህንን ቪዲዮ እየሰራሁ ያለሁት ወጣቶች እንድትነቁና መሬት ላይ እንድትወርዱ ነው ቢሪል ሪያሊስቲክ የሆነው ዓለም ላይ እንድትኖሩ ነው የምፈልገው። በስጋ እዚህ ምድር ላይ ኤግዚስት አድርጋችሁ በምናባችሁ ግን ጭሳዊ የማይጨበጥ ላማለኝ በሰማይ የሚል አይነት ህይወት ለመኖር አታስቡ። ምክንያቱም ተመኝታችሁ ስታበቁ ሪል ስላልሆነ አታገኙትም። አስቡ። ለምሳሌ ድንድን የሚባል ሀገር የለም። ድንድን ምና አለ እንዲ ድንድን የሚባል ሀገር እ አፌ ላይ መጣለኝ። ቃል የጠራሁት ሌላ ክክም ሊሆን ይችላል። እሺ ክክ እንበሉ። ክክ የሚባል ሀገር የለም ለምሳሌ አስፋረስ አይኖ ነው ማለት ነው። የሆነ ሰው መጥቶ ክክ የሚባል ሀገር መሄድ እፈልጋለሁ ቢል፣ ቀላል ምሳሌ ነው እንግዲህ። ምናልባት ትንሽ ክክ የሚባል ሀገር መሄድ እፈልጋለሁ ቢል መመኘት ይችላል ማሰብ ይችላል መንፈራፈር ይችላል። ነገር ግን ሲጨርስ ክክ የሚባል ሀገር ይሄዳል ወይ ካላችሁ፣ አይሄድም። ለምን ሲባል ስላልፈለገ ነው እንዴ? አይደለም። ለምን ክክ የሚባል ሀገር ስለሌለ የብዙዎቻችንም የፍቅር ግንኙነት እሳቤና ስዕል የተሳለው ልክ እንደ ክክ ነው ወገኖቼ። ሶሻል ሚዲያ ላይ የምናያቸው ሰዎች የሚያሳዩን ነገር እውነተኛ የነሱ የቀን ተቀን ሕይወት እንደሆነ አድርገው ስለሆነ የሚነግሩን የእውነታቸውን ማለት ነው እንደዚህ ዛሬ ከቤቢዬ እና ብዙ ወጣት ቅድም እንደነገርኳችሁ አብዛኛው ወጣት እድሜው ከ18 ዓመት በታች ስለሆነ ነገ ምን አይነት ፍቅረኛ እንደሚኖረው ሲያስብ፣ ሴቷም ምን አይነት ፍቅረኛ እንደምትይ ስታስብ፣ ይሄ ማለት በቃ ሚያስተዳድረኝ የሚወደኝ ከሚለው በዘለለ እነዚህን ነገሮች በድብቅ አይምሯ ውስጥ ይዛ ነው የምትቆየው። ስለዚህ አንተ መጥተህ ያንን ኳሊፊኬሽን ማሟላት ካልቻልክ በቀኑ መጨረሻ ከሚፋቱት ከ28 ፐርሰንት ከሚሆኑት ሰዎች ውስጥ ነው የምትሆነው ማለት ነው እሱንም ካገባችን አሁን ያለንበት ኮ ጊዜ ወገኖቼ እንዳልኳችሁ ይሄ ቲክቶክ የሚባለው ፕላትፎርም ነው። በነገራችን ላይ እንደዚህ አይነት ነገሮች ላይ ነዳጅ እያፈሰሰ ጋዝ እያፈሰሰ በጣም የሚያቀጣጠላቸው አሁን ሰው ምን አይነት ህይወት እንደሚኖር ምን አይነት ልብስ እንደሚለብስ ምን አይነት ምግብ እንደሚበላ ሳንፈልግ ያሳየናል ኳ። ዛሬ እችን ቀሚስ ቀሚስ ከታሽ ነው አይደል? እንደዛ ለብሽ ምን አገባን ወገኖቼ፣ ምን አገባን እንደዛ የሚል ወጣት ነው የምፈልገው። እኔ ምን አገባ ነው በቃ። የሆነች እህት መታ ደግሞ እህቶችም ታውቃላችሁ አይደል አይታችኋቸዋል። ቲክቶክ ላይ ያሉት እህቶች ማለት የሆነ ሱሪ፣ ቀሚስ ለምናምን ላስ ሊያሳዩ ሲመጡ መጀመሪያ የሚያሳዩዋችሁ ከቀሚሱ ስር ያለውን የሰውነታቸውን አካላቸውን ነው። ያው ማለት ፖስቸሩ ማለት ነው። እና ፖስቸር ነው ይባለው አረተዋል ተልሽተው እና የሆነ የሰውነት አካሏን ታሳይና እንግዲህ ዛሬ ከኔ ጋር አብራችሁ አሉ አንውልም፣ አብረንሽ አንውልም። በቃ ወገኖች እውነቴ ነው የምላችሁ። ስሜታዊ ከሆንኩኝ ይቅርታ አድጉልኝ። ምክንያቱም ብዙ ወጣት በሆነ ሴት ገላ ተታሎ ሲያበቃ ህይወቱንና አላማን የረሳ መሆኑ አሁን ላይ ኖርማል ነገር ሆን። አሁን እኮ ወገኖች ድግሶቹ ራሱ ከትዳር በፊት ያሉ ድግሶች መብዛታቸው ብዙ ወጣቶችን ኃላፊነት የሚጠሉ ኃላፊነትን የሚሸሹ እንዲሆኑ አድርገናቸዋል። አሁን እኮ ወገኖች የሆነ ሰው ለማግባት ሲያስብ ታውን ስንድግስ ነው የምናስበው፣ ስንድግስ ስንድግስ ነው የምናስበው። ገረጄ ቀለበት ማድረግ አለ። እሺ ሁን እሷን ተፍተፍ ብለም ታመጣት አለ። እንግዲህ እኔ የምናገረው ያው ሚሊዮነርና ቢሊዮነር ለሆናችሁት ለእናንተ አይደለም። ነገር ግን ደሞዛችሁ እንኳን ለቤት ክራይ አልበቃ ብሏችሁ የምትበሉትን ነገር እንኳን አመጣጥናችሁ ለትራንስፖርት ይህንን አወጣለሁ ያን ያል አወጣለሁ ብላችሁ ለምትኖሩ ለአብዛኛው ኢትዮጵያዊ ነው። ምክንያቱም ብዙ ሕዝብ የሚኖረው ደልቶት አይደለም። እኛ ሀገር ላይ ወገኖቼ፣ አመጣጥኖ አበቃግቶ ነው የሚኖረው። ታዲያ ይሄ ይሄ ሁሉ ሕዝብ ለምን ይረሳል? የሆነ ሰው የዳይመንድ ቀለበት መግዛት ስለቻለ እኮ። አንዱ ምን አለ፣ የሆነ ማለት ቪዲዮ ነው ላሳያችሁ። ደግሞ ወንዶች እጮኛችሁ ወይ ሚስታችሁ ፔሬድ ላይ ሆና የምትነጫነጭባችሁ ወይ ሙዲ የምትሆን ከሆነ ምን እንደምትሰጡ አታውቃላችሁ። እኔ ስማኝና፣ ይህ ስጣል መሟይ ጠፋል መቻች ጥሩ እኮ ነው። ለሚስት እኮ እንደዚህ አይነት ስጦታ መስጠት እኮ አይጠለም። እውነቴ ነው። ይኑራችሁ ና ሁልጊዜ አበባ ስጧት ለሚስታችሁ፣ አሜን በሉ። ነገር ግን አበባ ቀላል አይነት ሳንቲም አደለም የሚወጣበት ወገኖቼ። እና ሚስት ፔሬድ ላይ በሆነች ቁጥር እንደዚህ አይነት አበባ ልግዛላት ካልክ በአንተ ደሞዝ ማለት ነው። አንተ ስል አንተን ብቻ አደለም፣ አብዛኛው ኢትዮጵያን ይወክላል በአንተ ደሞዝ ስ እንደዚህ አይነት አበባ ልግዛና ሚስቴን የወር አበባ ጊዜ ላስደስት አቃልክ? ወገኖቼ ይወለ ማለት ኔጌቲቭ ውስጥ አይደለም የምትገባው። እንደዚህ አይነት ነገር ነው አንገት ላይ የሚቀመጠው ትሰናበታለ፣ ከዚህ ምድር ላይ ምክንያቱም ወገኖቼ እንደነገርኳችሁ አቬሬጅ የአንድ ኢትዮጵያዊ ደሞዝ ሰባት ሺ ብር ነው። ሰባት ሺ ብር የቤት ኪራይ ስንት ነው ወገኖቼ? ዝም ብሎ እኮ የሚባል ከተማ ውስጥ ያለ አንድ ዝም ብሎ የሚባል ቤት እንኳን ከአምስት ሺህ ብር በታች አታገኙም። ያውም ውድቅድቅ ያለ የቆርቆሮ ቤት እንኳን ሆኖ ማለት ነው። አምስት ሺህ ብር ቀላለው እንዴ? አዎ ነው የሚሏችሁ ሶሻል ሚዲያ ላይ ያሉ ካፕል ኢንፍሉዌንሰሮች። ምክንያቱም ብዙ ጊዜ እነሱ ያው አይታችኋል። ያው አንቺ ማ በጣም ነው የምታየው አይደል ለማንኛውም ወገኖቼ ቤቢ ዛሬ ቤተሰቦቿን ለመጠየቅ ዱባይ ሄዳለች እና ከዛ ስትመለስ ሰፕራይዝ ላርጋት የቤቱን እቃ መቀየር አሰብኩና ምናምን ብለው ሶፋ፣ ቴሌቪዥን ቁም ሳጥን ምናምን በአንድ ቀን ይቀየራሉ ማለት ነው። ሰላም ፋሚሊስ፣ እንዴት ናችሁ? ውድ ሚስቴ እንግዲህ ካረገዘች እስካሁን ሰርፕራይዝ አላረኳትም። ዛሬ ከዳድጋ ሙሉ የቤቱን እቃ ቀይረን ሰርፕራይዝ ልናረጋት ሽር ጉድ እያልን ነው። ያው መውለጃዋም ስለደረሰ ማለት ነው። እንዴት እንደደነገጠች እንዴት ሰርፕራይዝ እንደሆነች መጨረሻ ላይ ሪያክሽኗን አሳያችኋለሁ። እኔ በጣም ነው ሰርፕራይዝድ። መሆኑ መልካም እኮ ነው ወገኖቼ። እንደዛ የሚያደርጉ ሰዎች አሉ። በነገራችን ላይ ሪል ላይፍ ላይ ሁልጊዜ ባለሀብቶች ወይም ደግሞ ገንዘብ ያላቸው ሰዎች ብዙ እንደሆኑ እናውቃለን። ያው ኢትዮጵያ ውስጥ ወገዶች የኑሮ ልዩነቱ የሚብራራ አይደለም አይደል? ለዚህ አንድ ከተማ፣ አንድ ሰፈር ሆነን እኮ አንደኛው የሚበላውን አጥቶ አምላኩን መቼ ነው ጌታ ምሳ ዓመት ጋብዘኝ ብሎ ሲጸልይ ይሄኛው ደግሞ ምን ምን ላይ ገንዘቡን እንደሚያጠፋ ጠፍቶት የአርባና የሀምሳ ሚሊዮን ብር መኪና መቶ ሚሊዮን ብር ቀረጥ ከፍሎ ያስገባል። ችግር የለውም ወገኖች፣ መዳን ላይ ያሳድጋችሁና መቶ ሚሊዮን ለቀረጥ ክፈሉ አቡ እውነቴ ነው። ደስ እኮ ይላል። ነገር ግን መሬት ላይ የወርደን የአብዛኛውን ህይወት፣ የአብዛኛውን ኢትዮጵያዊ ህይወት ያማከለ ነገር ሶሻል ሚዲያ ላይ ካላመጣን፣ ፐብሊክ ላይ ወጥተን እንደዚህ አይነት ነገሮች ካልተናገርን፣ ወጣቱ እውነተኛ ህይወት የሚመስለው ያ ነው ሱፐርፊሻል ስቴጅ የሆነ ህይወት መቼስ እንደ ነገር ኳችሁ የሌላ ሀገር እንደማትሄዱ ሁሉ ምናባዊ የሆነ የእናንተ ምሳቤ መቼ አይደረስበትም ነው። ታዲያ ይሄ የወጣቱን ደስታ የሚነጥቅ የሚቆረጥም በጣም አደገኛ የሆነ ዳቢሎስ በስውር እጁ የሚጠቀምበት መሳሪያ ነው። በነገራችን ከዛ ሽምግልና ትልቅ አለ ማለት ነው እና ያው ሶሻል ሚዲያ ላይ የምታዩዋቸው ሽምግልናዎች አሁን እንደምትመለከቷቸው አይነቶች ናቸው። እና እግዶች ሰርጋ አይደለም ሰርጋ አይደለም ከዚህ በፊት ለቀለበት እና ለፕሮፖዛል ደግሳል። አስብ፣ ያው ደግሳል ስል የሆነ ገንዘብ አውጥታል። ስለ አብዛኛው ኢትዮጵያዊ ነው እያወራ ያለሁት። ገንዘብ ስላለ አንተ አትናደድ። አንተ ካለ ለመደገስ ሀምሳ ከብት አርደማ ብላት ትችላለህ። ነገር ግን ብዙዎቻችን ምሳችንን እንኳን በጸሎት ነው የምናገኘው። አስአን ኢትዮጵያውያን ማለት ነው እንግዲህ እግዚአብሔር ቀን የሚያመጣበት ጊዜ ይኖራል። ታዲያ ሽምግልና አለ። በዚህ አይነት ሽምግልና ካሳለፍክ በኋላ ደግሞ እሷ ደግሞ ምንድን ነው ብራይዳል ሻወርም ይባላል። እና ይሄን ሁሉ ነገር የሚደረገው በነገራችን ላይ በቀኑ መጨረሻ ሰዎች ያጨበጭቡልን ዘንድ በሰው ዘንድ በቃ ው እሷ ኮ በቃ ባሏ ኮ በዚ አይነት መልኩ ነው ያገባት ተብሎ ከሰው ዘንድ የሚሰጠንን ፌክ ይሄ አፕሩቫል ማለት ሰው ተቀበለም አልተቀበለም። በነገራችን ላይ ከሚስት ጋር ከባልሽ ጋር የምትኖሩ አንቺ ነሽ። ምንም ሰው ባልሽን ተቀበለውም አልተቀበለውም አንቺ ከተቀበልሽ በቂ ነው። ነገር ግን ሰው ይቀበለን ዘንድ ኦ እሷ እኮ ተብሎ እንዲወራልን ስለምንፈልግ፣ ለምን ሲባል ብዙዎቻችን የማንነት ቀውስ ስላለብን የራሳችንን ማንነት ቫሊዴት የምናደርገው ወይም ደግሞ እንደምንጠቀም የሚሰማን የሆኑ ሰዎች ትጠቅማላችሁ ሲሉን ስለሆነ ብዙዎቻችን የአእምሮ በሽታ ተጠቂ ስለሆነን ብዙዎቻችን ኢትዮጵያውያን ወገኖች ይቅርታ አድርጉልኝ፣ ይህን ስናገር እውነታዊ ስለሆነ ነው። ከሰው ቫሊዴሽን እንፈልጋለን፣ ምንም የማይጠቅመንን ማለት ነው። ይህንን ቪዲዮ ተመልከቱ። ሽምግልና ቀን ስለሚደረገው ድግስ ምን ታስባላችሁ? ጓደኛችን ለፍቅረኛው የቤት ዕቃ እንድታሟላበት የሰጣትን ብር የሽምግልና ድግስና ብራይዳል ሻወር ፕሮግራም አዘጋጅታበት እቃ ባለመግዛቷ የተነሳ ተፋታት ነው የምትለው። ምን ትላላችሁ? እኔ ምን እንደምል ታውቃለህ? ማለት ዊዝ ኦል ሪስፔክት ማለት ነው ሳይ ደጋረገ ነው ምሉ ወገኖቼ፣ ምክንያቱም በቀኑ መጨረሻ እንዴ መሞት አለበት እንዴ ሰው መሞት አለበት እንዴ ስንት ዓመትስ ነው የምትኖረው? ነው እኮ ማለት ይሄ ማግባት እኮ የሆነ የህይወት ዘመን ትልቅ አቺቭመንት እኮ አይደለም ነው እንዴ ወገኖች። እንደዛ ምታምት እንደዛ ካምናችሁ ስታችኋል ወገኖች። ይላችሁ ደቢገስት አቺቭመንት በህይወታችሁ ላይ ትልቅ የሚባል ነገር ካደረጋችሁ ለፈጣሪያችሁ መኖር ነው። ይላችሁ ደ ሞስት ኢምፖርታንት ቲንግ ከዚህ ምድር አልፎ ቀጣይ ምድር ላይም የሚጠቅም ስራ መስራት ነው። ይህንን አስቡ። ለፈጣሪ ስትበጁ ነው በቀኑ መጨረሻ በሚቀጥለውም አለም ላይ የምትበጁ ሰው የምትሆኑት። ሚስትህ እዚህ ምድር ላይ ብቻ ነው አብራ አሸሼ ገዳሜ የምትለው። ከሞትክ በኋላ ሚስትህ ራሱ ያንተን ፎቶ አወርዳ ሌላ ፎቶ ትሰቅላለች። ይሄንን እርግጠኛ ሁነህ በቃ። ይላችሁ ማስደሰት ካለባችሁ ቱ ደ ማክሲመም ማስደሰት ያለባችሁ ፈጣሪያችሁን ነው። ይሄ ሚስታችሁን ማስደሰት ወይ ፍቅረኛችሁን ማስደሰት የለባችሁም እያልኩ አይደለም። ነገር ግን ፕራዮታይዝ ፕራሮ ክራሮ ምንድን ነው የሚባለው? ፕራዮሪታይዝ ነው ቅድሚያ የምንሰጠው ነገር። አሁን ወገኖቼ ጋሪውና ፈረሱን ያቀያየርን ብዙ ወጣቶች ፈልተናል። ወገኖቼ ፈልተናል። ጋሪው ከፊት ፈረሱ ከኋላ፣ ከዛ ለምን አልሄደም ብለን ደግሞ ፈጣሪ ላይ የምናማር ስለምን እንደማወራ ይገባችኋል አይደል ታዲያ አስተወሉ ቃለ እግዚአብሔር ሲናገር ትጸልዩ ዘንድ በመጠን ኑሩ ንቁም ይላል ሁለት ነገሮችን አነጻጸረ በመጠን መኖርን ከመጸለይ ጋር ማለት ነው በሌላ አማርኛ ወገኖቼ መጠን ያለፈ ኑሮ የምትኖሩ ወይ እንደዚህ አይነት ኑሮ የምትመኙ ከሆናችሁ መጸለይ አትችሉም ማለት ነው መጸለይ ሲባል የሆነ ተንበርክኮ የሆነ ነገር ማለት ወይ ቤተ ክርስቲያን ሄዳችሁ ወይ መስጊድ ሄዳችሁ የሆነ ፈጣሪያችሁን እንደዛ ብቻ አይደለም ወገኖቼ በየቀኑ በምትኖሩት ህይወት ውስጥ ከፈጣሪያችሁ ጋር ሪሌሽንሽፕ እንዲኖራችሁ የምትፈልጉ ከሆነ ከምድር አልፋችሁ ቀና በላችሁ ከሰማይ ጋር ማውራት የምትፈልጉ ከሆነ በመጣን መኖር አለባችሁ ማለት ነው። አለን ለምሴ ባል ሰው ከመጣን በላይ መኖር ከፈለገ ምኞቱ ካየለበት፣ ስጋዬ ምኞቱ ካየለበት፣ የአይን አምሮቱ ከበዛበት ወገኖቼ ፈጣሪውን መመልከት አይችልም። አምቴሊንግ አትመለከትም። አሁን አስር ሚሊዮን ብር ለአንዳንዶቻችን ጌታ አምላካችን ቢሰጠን ወገኖቼ የለንም ሱዳን ገብተን አክቲቪስት ነው የምንሆነው። አስተወሉ ወገኖቼ በጣም በርካታ ወጣቶች ባለን ነገር እንዳንረካ ይሆን ነው፣ እንዳንረካ ሲስተሙ እንደዛ ተደርጎ ስለተዘረጋ ነው። የዛ ደግሞ የሲስተም ተዋናዮች ደግሞ በዋናነት ሶሻል ሚዲያ ላይ ያሉ ካፕል ኢንፍሉዌንሰሮች ናቸው። ተጽዕኖ ፈጣሪ እንኳን አላቸውም እነሱ ሶኮልድ ኢንፍሉዌንሰር ይሄ ቃል በጣም ይከብደኛል። ለማንኛውም እነዛ ነገሮች እየተመለከታችሁ ላማለኝ በሰማይ ወተቷንም ማላይ ወተቷን ቢመጣ ምንም አላመጣ የሚባል አይነት ኑሮ አትመኙ ወገኖቼ። መሬት ላይ ውረዱ፣ የምትችሉትን ስሩ፣ ፈጣሪያችሁን ውደዱ፣ ቤተሰቦቻችሁን እርዱ፣ ራሳችሁን ውደዱ። ከዛ በላይ ደግሞ ወገኖቼ ራሳችሁን ውደዱ። ራይት ወይ ማለት ነው። ራስን መውደድ ማለት ማለት መንከባከብ ምናም ብቻ አይደለም፣ በቃ ላቭ ዩር ሰልፍ ቱ ደ ፖይንት ራስን ወደ ፈጣሪ እስክታስጠጋ ድረስ ማለት ነው ይሁላችሁ። በፈጣሪው ያረካ ባለው ነገር ያልተረጋጋ ሰው አይደለም። ገንዘብና ሚስት፣ ቤተሰብና ትዳር ይቅርና፣ ዓለም ሁሉ ለሱ ብትሰጠውም ሙሉ አይሆንም ይወጡ። ይሄ ደግሞ እርግጥ ነው ወገኖቼ። ፈጣሪ ባለንበት ቦታ ለእኔም ለእናንተም የምንረጋጋበትን የምንረካበትን ባለን ነገር የምንደሰትበትን አይናችንን ይክፈትልን። እስከዚህ ድረስ ከቆያችሁ ለዚህ ቻናል አዲስ ከሆናችሁ፣ እንደተለመደው ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑን። በቀጣይ ቪዲዮ አገኛችኋለሁ። እወዳችኋለሁ። ባይ